ያለው እንጂ እሷ ለአንተ ምንም አይነት ነገር ኖሯት አይደለም። ለምንድን ለማስቀናት እኔ እኔ ምንድነኝ? እሱን እሷን ጠይቃት፣ እሱን እሷን ጠይቃት ይበል ብሩክን ለማስቀናት። አሁንም እያልክ ያለሁት ምንድን ነው? ምንም አይነት ፐብሊክ ነገር አላረግንም። አንተ ነህ ያገናኘ ወይ እኔ ከዚህ ዛሬ አዲስ ነገር አለ ማለት ነው። ሀይሚዬና በጣም የምትወዳት ማህዬ ተገናኝተዋል ማለት ነው። ማህዬ በጣም ትልቅ ውለታ ከፋይናት። በዚህ አጋጣሚ ማህዬ እንግዲህ ድባይ ሄዳለሁ ብዙ ነገር እንትን ያለች ልጅ ናት እና ማሄ እንኳን ደህና መጣሽ ከሀይሚዬ ጋር። ሀይሚዬ ያው ከቡራ ጋር ስለተጣላች በጣም ከፍቷት ነበረ። እንግዲህ አብራት ነው ያለችው ማለት ነው። በጣም ደስ ይላል። እንግዲህ ጓደኛ ትልቅ መስዋዕትን አብሮ መክፈል ማለት በጣም በጣም መታደል ነው፣ መታደል ነው እውነት እንደዚህ አይነት ጓደኛ ይስጣቸውን አለውኝ። እንግዲህ እንዲሁም ሚፍታኪ አሁን መጥቷል ማለት ነው። ሚፍታዬ እንግዲህ አርፈ ተቀመጥ፣ ከነሱ ህይወት ውጣላቸው እያለ ነው። እኔ ደግሞ ከነሱ ህይወት አልወጣም፣ ሀይሚዬ ከእኔ ጋር መኖር ትችላለች እያለ እንግዲህ ከሚፍታ ጋር እየተከራከረ ይገኛል። በጣም ነው የሚያሳዝነው። ግድ እንግዲህ እንዴ በቃ ተፋታት ሀይሚዬ፣ እንዴ ምንድን ነው? እሷ ከብሩኬ ጋር ነው መኖር የምትፈልገው። በጣም ብዙ ሰው ብሩኬና ሀይሚያ አብረው እንዲኖሩ ነው የሚፈልገው። በቃ ተፋታ እንደሚፍታ እውነት ንገረው። ይህን ልጅ አስረግጠህ ማለት ነው እና ይቺ ደግሞ በጣም እንግዲህ ወይ አታፍር ወይ እንግዲህ እንደው በሚዲያው አቶ ነፂ እንግዲህ ልጁ የአብርሃም ልጅ ነው እያለች ነው እንግዲህ። አብርሃም ልጅህን ተቀበል እንግዲህ። ልጅ ጸጋ ነው ይባላል እና ምክንያቱም አብርሃም ለአገሩ ልጆች መልስ አይሰጥም ለእንደኛ አይነቱ ግን ቻናላችን ብዙ ነገር ይደረጋል እና፣ በጣም የሚገርመው ነገር ነፂ ትክክል ናት። ልጅ አለው ብላለች። ልጁን ወይ ይቀበል፣ አሳድግ፣ ተቀበልና እና ይሄው እንግዲህ ጧት ማታ እየመጣች ነፂ ይሄንን ነገር እንግዲህ እያስተላለፈች ትገኛለች። እሱን መልስ አልሰጠም። ሁለት ነው ወይስ ደሞ ልጁ የሱ ትመስላለች እያላችሁ ነው አንዳንድ እህቶቻችን እንግዲህ በጣም ነው የሚገርመው በጣም ነው የሚያሳዝነው ነፂ እንግዲህ ዘማለቃቀስ እንግዲህ ቡታጅራዎች ለዶራል ስላሰከራችሁ እንደዚህ ራሳችሁን ዝቅ ክብራችሁን ዝቅ እያደረጋችሁ ትመጣላችሁ በጣም ነው የሚያሳፍረው ቤተሰብ ላይክ ኮሜንት ሼር አስተያየት ስጡ ባይ